አቶ መሐመድ እድሪስ የሰላም ሚኒስቴር ሚኒስትር ክቡር ሓጂ ዶክተር ኢብራሂም ቱፋ አባታችን የእስልምና ጉዳዮች መጅሊስ ፕሬዚደንት ክቡር ሓጂ አወል አርባ የአፋር ብሔራዊ ክልላዊ መንግስት ፕሬዚደንት እና የዕለቱ ክቡር እንግዳችን ክቡር አቶ መላኩ ኮሚሽነር መላኩ፣ የፌዴራል ፖሊስ ምክትል ኮሚሽነር፣ ክቡር አቶ ቸሩ ጌታ የሰላም ሚኒስትር ዴኤታ፣ ክቡራን የፌዴራልና የአፋር ክልል የመንግስት የስራ ኃላፊዎች፣ ክብራም የሶማሌ የክልል ክልል መንግስት የስራ ኃላፊዎች፣ የሀገር ሽማግሌዎች፣ በሁለቱም በኩል የመጣችሁት በቅድሚያ እንኳን ወደ ሶማሌ ክልል ዋና ከተማ ደው ጅጅጋ በሰላም መጣችሁ። እንኳን ለዛሬው እፍጣር አበቃን። በጣም በጣም እናመሰግናለን፣ ስለመጣችሁ ደስ ብሎናል ማለት እወዳለሁ። በመቀጠል እንደሚታወቀው በሀገራችን ከለውጡ በኋላ በርካታ ብዙ ስኬቶች አይተናል። በተለይ አንዱም ከአሁን በፊት አጋር የሚባሉ የነበሩ ክልሎች እና ከሀገር የፖለቲካ ተሳትፎ ወደ ጎን ተገፍተው የነበሩ ህዝቦች ወደ ላይ የመጡበት፣ በብልጽግና ፓርቲ ዘመን ትክክለኛ ፌዴራሊዝም የተገበረበት፣ በሁሉም አካባቢዎች ስንዘዋወር በስራ ምክንያት ከፍተኛ የሆነ ለውጥ በተለይም ከአሁን በፊት አጋር ተብሎ በተገፉ ክልሎች አካባቢ ያየንበት ጊዜ ሆኖ ሳለ አልፎ አልፎ ጥርስና ምላስ እንደምናከሰው ሁሉ ወንድማሞች የሆኑ ህዝቦች በተለያዩ ምክንያቶች አንዳንድ ግጭቶች የተፈጠሩበት ሁኔታ እንዳለ እናውቃለን። ያንን ለመቅረፍ በፌደራል መንግስትም በመጅልሱም በኩል በርካታ ጥሩ ስራዎች ተሰርቷል። የዛ ስራዎች ትሩፋት እና ውጤት አካል የሆነው የዛሬ የኢፍጣር ፕሮግራም በሶማሌ ክልል በማዘጋጀታችን በጣም ደስ ይለናል። የአፋር ክልል ፕሬዚደንት ወንድማችን አቶ አወል ሀጂ አወል እና የክልሉ የስራ ኃላፊዎች እዚህ የተገኛችሁ፣ እንዲሁም አገረ ሽማግሎች፣ እንኳን ደህና መጣችሁ በተለይ ለእናንተ ለማለት እፈልጋለሁ። ዛሬ እዚህ የተገናኘ ነው እንደዚሁ እፍጣር ምግብ ብቻ በልተን ለመለያየት አይደለም። ያንን በአብይ ኮሚቴ የሚመራውን የሰላም ጥረት ለማጠናከር እና ወደ ዘላቂ መፍትሄ ለመምጣት እና ለመስራት ነው። ቀጣይ ፕሮግራሞችም እንደሚኖሩ ይታወቃል። ስለዚህም በቅድሚያ ለአፋር ወንድሞቻችን በእናንተ በኩል ያለንን ፍቅር ያለንን አክብሮት እና ወዳጅነት በዚሁ ለማስተላለፍ እፈልጋለሁ። የአፋር ህዝብ ህዝባችን ነው። ይሄ ደርሶ የነበረው ችግር በአስቸኳይ ፈተን ከችግር ወተን እጅ ለእጅ ተያይዘን ዋና ጠላታችንን ድህነትን፣ ኋላቀርነትን የምንታገልበት ጊዜ ደርሷል። ሁላችንን ለዛ እንዘጋጅ ለማለት እፈልጋለሁ። ይህን ለማጠናከርም የአፋር ክልል ፕሬዚደንት ወንድማችን እስከ ምርጫው ድረስ እዚህ ጅጅጋ ይቀራሉ። ጅጅጋ ክልልን እያስተዳደሩ ሶማሌ ክልልን፣ እኔ ደግሞ ወደ ሰመራ ሄጄ የሚቀጥለው አንድ ዓመት ይዛ ሞክርና እንሻአላህ ከተመቸን ሁኔታችንን ባለንበት እንቀጥላለን።